ያላችሁ የኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እጅግ ብዙ ቲያትሮችና ፊልሞች ላይ ድንቅ የትወና ብቃቷን አሳይታለች። ብዙሃን ኢትዮጵያውያን ያደንቋታል። በአርት ኢንዱስትሪ ላይ የራሷን ትልቅ አሻራም ማሳረፍ የቻለች ወጣት ተዋናይት ናት። ልጅቷ ተዋናይት ብቻ አይደለችም፣ የቲያትር ፕሮዲሰርም ጭምር እንጂ። አርቲስት መስከረም አበራ ወይም ደግሞ የበስንቱ ድራማ ድምቀት ሂሮት፣ ምን ተስኖት። አንዳንዶች የበስንቱ ሚስት ናት ይሏታል፣ ሌሎች ደግሞ የልጆቹ እናት ትሆናለች ብለውም ይገምታሉ። ብዙ ሰዎች ደግሞ መስኪ የምታገባበትን ቀን በጉጉት ሲ ጠባበቁ ነበረ። ገና አላገባችን በሚል ማለት ነው። የፍቅር አጋሯ ማን ነው ብሎም የሚጠይቁ ብዙዎች ናቸው። ታዲያ በትናንትና ዕለት ግን ድምቅ ባለ የሽምግልና ፕሮግራም ተካሂዶ አርቲስት መስከረም አበራ እንግዲህ በትዳር ልትጣመር ቤተሰቧም ፈቃደኝነታቸውን ገልጸው የሰርጉ ቀን ተቆርጧል። መስኪ ከውድ ባለቤቷ ጋር በአንድ ጎጆ ለመኖር ወስነዋል። ታዲያ በዚህ ሽምግልና ፕሮግራም ላይ የበስንቱ ድራማ ተዋንያን የፕሮግራሙ ድምቀት ነበሩ። በዚህ ፕሮግራም ላይም አርቲስት መስከረም አበራን እጅግ ደስ በሚል ሁኔታ ሰርፕራይዝ አድርገዋታል። እንደምናስታውሰው በተለያዩ ሶሻል ሚዲያዎች ላይ አርቲስት መስከረም አበራ የቀለበት ፕሮግራም ካካሄደችበት ቀን ጀምሮ እንግዲህ የተለያዩ ሀሜቶች የተለያዩ ውሸቶች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ነበረ። ነገር ግን ደግሞ አርቲስት መስከረም አበራ ይህንን ሁሉ ነገር ተቋቁሞ ዛሬ ግን ለሽምግልናው ቀን ደርሰው በትዳር ልትጣመር እንግዲህ ቀኑ ተወስኗል ማለት ነው። እስቲ ይህንን የሽምግልና ፕሮግራም የሚያሳይ አጠር ያለ ቪዲዮ ተመልክተን እንመለስ። እኛ የመጣንበት ዋናው ዓላማ ልጃችሁን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዥም ሆኖ ከእግዚአብሔር ጋር ከሆነ ገበ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 አባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁልጊዜ በህይወትሽ ይም ያንቺ ፍሬ በልጅሽ እንዳው ጠብቃለች ፍሬሽን በልጅሽ እግዚአብሔር ክብሩን ይውሰድ። አመሰግናችኋለሁ ሁላችሁንም። እኔም ብላችሁ የመጣችሁ የእኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው። ወደ የሁሉ አዲስ ሚዲያ ቤተሰቦች በፕሮግራሙ ላይ እንደተመለከታችሁት ተወዳጇ አርቲስት መስከረም አበራ የሽምግልና ፕሮግራም ተካሂዶ በቅርቡ ደግሞ በትዳር ልትጣመርና የሰርጉ ቀም ተወስኗል። ብዙዎቻችን እንደምናስታውሰው አርቲስት መስከረም አበራ የታገቢኛለች ጥያቄ ከቀረበላት በኋላ የተለያዩ ሀሳቦች ሲቀርቡ ነበረ። አንዳንዶች በተለያዩ ማህበራዊ ሚዲያዎች ላይ አርቲስት መስከረም አበራ ከእጮኛዋ ጋር ተለያይታለች የሚሉ ሀሳቦችን ሲናገሩ ሁላችንም ሰምተናል። ታዲያ አርቲስት መስከረም አበራ ግን እንደተባለው ሳይሆን ይህንን ሁሉ ሀሜቶቹን ሶሻል ሚዲያ ላይ የሚነገሩ ውሸቶችን ተቋቁሞ በትናንትና ዕለት ድል ያለ ላቅ ሰርግ ማለት የሚቻል ደመቅ ያለ የሽምግልና ፕሮግራም ነበረ። በዚህም ሽምግልና ፕሮግራም ላይ የበስንቱ ድራማ ተዋናዮች አቶ ምንተስኖት እንደዚሁም ደግሞ ሌሎቹም ተገኝተው ደመቅ አርገውላታል እነሱም በስጦታና አብረዋት እንዳሉም አሳይተዋል። ስለዚህ ለማንኛውም ግን በቅርቡ የሰርግ ፕሮግራሟ ተካሂደው በትዳር የምትጣመር ይሆናል ማለት ነው። አርቲስት መስከረም አበራ በነገራችን ላይ ኢትዮጵያ ውስጥ ካሉ ጎበዝ የሚባሉ ተዋናዮች መካከል አንዷ ስትሆን መስላ ሳይሆን ሆና በመጫወት ነው የምትታወቀው። በተለይ ደግሞ የሚጠበቀው በበስንቱ ድራማ ላይ ሂሮት የሚለውን ገጽ ባህሪ ተላብሳ ስትጫወት እውነተኛ የትዳር አጋር ከመምሰላች የተነሳ በተለይ እሷና አለማየት አደሰ ማለት ነው በመግቢያችን ላይ እንደነገርናችሁ እውነተኛ ባለትዳሮች ጭምር ለብዙዎች ይመስሉ ነበር እስከሆነ ጊዜ እና ብዙዎችም ይህን ጥያቄ ጠይቁ ነበረ። ይሄ ደግሞ የሚያሳየው ምን ያህል የትወና ብቃት እንዳላቸው ማሳያ ነው። ከዚህ ባለፈ ደግሞ አርቲስት መስከረም አበራ ተዋናይ ከመሆኗን ባሻገር ደግሞ የተለያዩ ቲያትሮችን ፕሮዲውስ በማድረግ ትሳተፋለች ። በቅርቡም እንደምናስታውሰው አርቲስት ሸዋፍራው ደሳለኝ እየተውንበት የነበረውን አንድ ቲያትርም ፕሮዲውስ አድርጋ ያ ቲያትር መነጋገሪያ እንደነበረ ብዙዎቻችን የሰማነው እውነት ነው። በቅርቡም ደግሞ እንግዲህ ባላት ብቃት እነ ቴድሮስ ተክላ አረገ ጭምር ለአርቲስት መስከረም አበራ ድንቅ ብቃቷን መስክረውላታልና ምናልባት ምናልባትስም ወደ ዳይሬክቲንጉም ገብታ ደግሞ የዳይሬክቲንግ ብቃቷንም ታሳየናለች እንደዚሁም በኢትዮጵያ የአርት ኢንዱስትሪ ላይ የራሷን ተጽዕኖ ትፈጥራለች ብለን የምናስባት ናት። በዚህ አጋጣሚ ተወዳጇ አርቲስት መስከረም አበራ መልካም የትዳር ጊዜን እንመኝላታለን። ደግሞ ወልዳ ከብዳ ደግሞ ሌላ ከትወናና ከቲያትር እንደዚሁም ከፊልም ስኬቷ በላይ ደግሞ በቤተሰብ ህይወቷም ደግሞ ጥሩ ህይወት እንዲገጥማት በዚሁ አጋጣሚ እንመኛለን። እናንተም መልካም ምኞታችሁን ግለጹላት። ውድ የሁሌ አዲስ ሚዲያ ቤተሰቦቻችን በዛሬ ፕሮግራማችን የአርቲስት መስከረም አበራን የሽምግልና ጉዳይ በተመለከተ ብታዩት ያለውን አንድ ቪዲዮ ጋበዝናችሁ ስለ ተከታተላችሁን እጅግ አድርገን እናመሰግናለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ27ሺ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ይሆናል። እስከዛው ግን በያላችሁበት የአለም ጥግ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።